የትራፊክ ምልክት። ይህ ትምህርት ስለ ሁሉም አይነት የትራፊክ ምልክቶች፣ የመንገድ ላይ ምልክቶችና የትራፊክ መብራቶች እንድትረዱና በመንገድ ላይም በምታሽከረክሩበት ጊዜ ስለ መንገዱ ሁኔታ በመረዳት በደህንነት እንድታሽከረክሩ ግንዛቤ ይሰጣል። የትራፊክ ምልክት፣ የመንገድ ላይ ምልክት ወይም የትራፊክ መብራት በማንኛውም መንገድ ላይ በምናሽከረክርበት ጊዜ በመንገዱ ዳርና ዳር ወይም በመንገዱ ላይ የምናያቸው መረጃና ትዕዛዝ በመስጠት አቅጣጫችንን እንዲሁም የትራፊክ ፍሰቱን ጠብቀን እንድንጓዝ ይረዱናል። በምናሽከረክርበት ጊዜ ንቁ መሆንና ምልክቱ ላይ በተጠቀሰው መሰረት መጓዝ ይኖርብናል። ምልክቶቹን ችላ ማለት አደገኛና አላስፈላጊ አደጋዎችን ሊያስከትል ይችላል። ቀጥሎ የትራፊክ ምልክት አይነቶችን እናያለን። የትራፊክ ምልክት ወይም ትራፊክ ሳይን በሶስት ዋና ዋና ክፍሎች የተከፈለ ነው። ሮድ ሳይን ወይም የመንገድ ላይ ምልክት፣ ሮድ ማርኪንግ ወይም የመንገድ ላይ መስመሮች እና ትራፊክ ኮንትሮል ሲግናል ወይም የትራፊክ መብራት ቁጥጥር በማለት በሶስት የተከፈለ ነው። ሮድ ሳይን ወይም የትራፊክ የመንገድ ምልክት በሶስት ዋና ዋና ክፍሎች ይከፈላል፤ ሬጉሌተሪ ሳይን ወይም የሚቆጣጠሩ ምልክቶች፣ ዋርኒንግ ሳይን ወይም የሚያስጠነቅቁ ምልክቶች እና ጋይድ ሳይን ወይም መረጃ የሚሰጡ በማለት በሶስት ይከፈላል። ከእነዚህ ውስጥ ሬጉሌተሪ ሳይን ወይም ደግሞ የሚቆጣጠሩ የመንገድ ላይ ምልክት አይነቶችን ቀጥሎ እናያለን። ሪጉላተሪ ሳይን ወይም የሚቆጣጠሩ የመንገድ ላይ ምልክቶች የመንገድ ላይ ተጠቃሚዎች አሽከርካሪ ወይም እግረኛ ምን ማድረግና ምን ማድረግ እንደሌለባቸው የሚያሳይ ነው። ሪጉላተሪ ሳይን ወይም የሚቆጣጠሩ የመንገድ ላይ ምልክቶች በአምስት ይከፈላሉ። እነሱም አንደኛ ኮንትሮል ሳይን ወይም የሚቆጣጠሩ ምልክቶች፣ ማንዳቶሪ ሳይን ወይም የሚያስገድዱ ምልክቶች የፕሮሂብትድ ሳይን ወይም የሚከለክሉ ምልክቶች፣ ፓርኪንግ ኮንትሮል ሳይን ወይም የፓርኪንግ ቁጥጥር ምልክቶች፣ ፍሪዌይ ኮንትሮል ሳይን ወይም የፍጥነት መንገድ ቁጥጥር ምልክቶች በማለት በአምስት የተከፈሉ ናቸው። ቀጥሎ የሚቆጣጠሩ ወይም ኮንትሮል ሳይን ስር ያሉ የምልክት አይነቶችን እያንዳንዳቸውን እናያለን። ስቶፕ ሳይን። ይህ ምልክት የሚያሳየው አሽከርካሪው ግዴታ ማቆም እንዳለበት እና ከፊት ለፊት ላሉ ተሽከርካሪዎች ቅድሚያ መስጠት እንዳለበት ነው። ይህ ምልክት አብዛኛው ጊዜ አሽከርካሪው ከፊት ለፊት ለማየት የሚያስቸግርበት ቦታዎች እንደ ቲጃንክሽን፣ ሰርቪስ ሮድ፣ ስሊፕ ሌን፣ ሳይድ ሮድ፣ ዩተርን፣ ኤግዚት ፖይንት ላይ ይገኛል። ይህ ሳይን አሽከርካሪው ግዴታ ቆሞ ቅድሚያ እንዲሰጥ ያዛል። ምንም እንኳን ከፊት ትራፊክ ወይም ደግሞ የመኪና እንቅስቃሴ ባይኖርም ግዴታ አቁሞ መንገዱን በማየት እንዲሻገር ያዛል። ጊቫዌይ ሳይን፣ ቅድሚያ ስጥ። ይህ ምልክት ዋናው መንገድ ላይ ላሉ ተሽከርካሪዎች ቅድሚያ የሚያሰጥ ነው። ይህም ምልክት ራውንድ አባውት፣ ቲጃንክሽን፣ ሳይድ ሮድ፣ ኤግዚት ፖይንት ላይ ይገኛል። ይህም ምልክት በእነዚህ ቦታዎች ላይ በምታዩበት ጊዜ አሽከርካሪው የመኪናውን ፍጥነት በመቀነስ በመንገዱ ላይ ተሽከርካሪ ካለ ቅድሚያ እንዲሰጥ ያዛል። ነገር ግን በመንገዱ ላይ ተሽከርካሪ ከሌለ ማለፍ ይችላል። ጊቫዌይ ቱ ፔደስትሪያን ለእግረኛ ቅድሚያ ስጥ። ይህ ምልክት ግዴታ ለእግረኛ ቅድሚያ እንድንሰጥ የሚያዘን ነው። ስሊፕሌን በመኖሪያ ቤት አካባቢ፣ ፓርኪንግ አካባቢ፣ ሾፒንግ ሞል አካባቢ፣ ትምህርት ቤት አካባቢ ያገኙታል። ይህም ምልክት በምታዩበት ጊዜ የመኪናውን ፍጥነት መቀነስ፣ እግረኛ ካለ መኪናውን በማቆም ማሳለፍ ይጠበቅብናል። ዩ መስት ጊቭ ዌይ ቱ ሳይክሊስት፣ ሳይክሊስት ግዴታ ቅድሚያ መስጠት አለብህ። አሽከርካሪው ይህን ምልክት በሚያይበት ጊዜ የመኪናውን ፍጥነት መቀነስ፣ ሳይክሊስት ካለ መኪናውን በማቆም እንዲያልፍ ማድረግ አለበት። ዩ መስት ኖት ኢንተር ዚስ ሮድ፣ ወደዚህ መንገድ መግባት ክልክል ነው። አሽከርካሪው ይህን ምልክት ካለ መግባት አይችልም። ይህን ምልክት መጣስ ከባድ የሆነ አደጋ ሊፈጥር ይችላል። ዩ መስት ጎ ዚስ ዌይ በዚህ አቅጣጫ ብቻ ተጓዝ። ይህ ምልክት የሚያሳየው ግዴታ በሚያሳየው አቅጣጫ ብቻ እንድንጓዝ ያዘናል። ቀስቱ ምናልባት ወደ ግራ ወይ ወደ ቀኝ ሊሆን ይችላል። ግዴታ ቀስቱ ወደሚያመለክተው አቅጣጫ ብቻ መጓዝ አለብን። አሁን ደግሞ ወደ ሁለተኛው የሚያስጠነቅቁ የምልክት አይነቶች እንሄዳለን። ማንዳቶሪ ሳይን የሚያስገድዱ ምልክት አይነት ማንዳቶሪ ሳይን። ወይም የሚያስገድዱ ምልክት የሚያሳየው አሽከርካሪው ግዴታ ማድረግ ያለበትን ነው። በብዛት ሰማያዊ ባክግራውንድና ክብ ቅርጽ አላቸው። ኤሄድ ኦንሊ ሳይን፣ ወደ ፊት ለፊት ብቻ ተጓዝ። ይህ ምልክት የሚያሳየው አሽከርካሪ ወደፊት ብቻ እንዲጓዝ ነው ዩተርን ማድረግ አይችልም። ወደ ግራ ወይም ወደ ቀኝ መሄድ አይችልም። ወደፊት ለፊት ብቻ እንዲሄድ ያስገድዳል። ተርን ራይት ሄድ፣ ወደ ቀኝ ታጠፍ። ይህ ምልክት የሚያሳየው አሽከርካሪ ወደ ቀኝ እንዲታጠፍ ነው። በብዛት ወደ ዋን ዌይ መንገድ ስንገባ እናገኘዋለን። ተርን ሌፍት፣ ወደ ግራ ታጠፍ። ይህ የሚያሳየው አሽከርካሪ ወደ ግራ እንዲታጠፍ ነው። ተርን ራይት ኦንሊ አሽከርካሪው ወደ ቀኝ ብቻ እንዲሄድ የሚያሳይ ምልክት ነው። ፓስ ኢዘር ሳይድ ይህ ምልክት የሚያሳየው ቀስቱ እንደሚያመለክተው በሁለቱ ማቅጣጫ ማሽከርከር ይችላል። ቀኝህን ይዘ ተጓዝ ኪፕ ራይት በፓርኪንግ ሎት ኢንተርሴክሽን እና ቲቻንግሽን ላይ ይገኛል። ይህ ምልክት ይህ ምልክት ቀኛችንን ይዘን እንድንጓዝ ያስገድደናል። ኪፕ ሌፍት፣ ግራሁን ይዘ ተጓዝ። ይህ ምልክት አሽከርካሪው ግራሁን ይዞ እንዲጓዝ የሚያስገድድ ነው። በሮድ ሳይድ እና ዩተርን ላይ ይገኛል። ራውንድ አባውት፣ ይህ ምልክት የሚያሳየው ራውንድ አባውት ወይም አደባባይ መኖሩን እና ቀስቱ እንደሚያመለክተው ካውንተር ክሎክዋይዝ ተከትለን እንድንሄድ የሚያስገድድ ነው። ይህ ምልክት ወደ አደባባይ ስንቀርብ እናገኘዋለን። ራም ኦንሊ ለባቡር ብቻ። ይህ ምልክት የሚያሳየው መንገዱ ለባቡር ብቻ የተሰራ ነው። ሌላ ማንኛውም ተሽከርካሪ በዚህ መንገድ ማለፍ አይችልም። ሚኒማም ስፒድ ሊሚት ዝቅተኛ የፍጥነት ገደብ። ይህ ምልክት በፍጥነት መንገድ ወይም ፍሪዌይ ላይ ይገኛል። ይህም ዝቅተኛውን የመኪና ፍጥነት 60 እንደሆነ ይነግረናል። 60 ኪሎ ሜትር ፐርሃውል ከፍተኛው ደግሞ 120 ያለ ምንም ምክንያት ከተገለጸው ፍጥነት በታች ወይም ደግሞ 60 ኪሎ ሜትር ፐር አወር በታች ማሽከርከር ሊያስቀጣ ይችላል። ፖሊስ ሪዲዩስ ስፒድ፣ ፍጥነትን ቀንስ፣ ከፊት ፖሊስ አለ። ይህ ምልክት አልፎ አልፎ ፖሊስ ቼክ ማድረግ በሚፈልጉበት ቦታ የሚቀመጥ ምልክት ነው። በዚህ ጊዜ ፍጥነታችንን በመቀነስ የፖሊሶችን ትዕዛዝ ተከትለን ማለፍ ይኖርብናል። አሁን ወደ ሶስተኛው የሚቆጣጠሩ የምልክት አይነቶች እንሄዳለን። የሚከለክሉ የምልክት አይነቶች ወይም ፕሮሂቢትድ ሳይን። የሚከለክሉ የምልክት አይነቶች የሚጠቅሙት አሽከርካሪ ማድረግ የሌለበትን ነገር የሚያሳዩ ናቸው። ምልክቱ አብዛኛው ጊዜ ክብ ሆኖ ነጭ ባክግራውንድ አለው። ዩ መስት ኖተርን ሌፍት ወደ ግራ መታጠፍ ክልክል ነው። ይህ ምልክት ወደ ግራ መታጠፍን ይከለክላል። በብዛት በፓርኪንግ ሎት፣ ጃንክሽን፣ ሰርቪስ ሮድ ላይ ይገኛል። ዩመስ ኖ ተርን ራይት ወደ ቀኝ መታጠፍ ክልክል ነው። ይህ ምልክት ወደ ቀኝ መታጠፍን ይከለክላል። ኖ ዩተርን ወደ ኋላ ዞሮ መመለስ ክልክል ነው። በብዛት ትራፊክ መብራት ላይ ልናየው እንችላለን። ይህ ምልክት ካለ ወደኋላ ኋላ ዞሮ መመለስ አይቻልም። ዩመስት ኖት ኦቨርቴኪንግ ከፊት ያለን መኪና መቅደም ክልክል ነው። ይህ ምልክት ታነልስ ብሪጅ ዳገት ላይ ቁልቁለት ላይ እናገኘዋለን። ይህ ምልክት ባለበት መቅደም ክልክል ነው። ኖ ጉድስ ቨክል ለጭነት መኪና የተከለከለ። ይህ ምልክት የሚያሳየው የጭነት ወይም ከባድ መኪኖች መግባትን የሚከለክል ምልክት ነው። ይህም ምልክት በተንል ወይም ዋሻ ድልድይ ላይ ፓርኪንግ ቦታ የፍጥነት መንገድ ላይ በመስመርና በሰዓት ለይቶ ይከለክለናል። ኖ ሃዛርዴስ ማቴሪያል አደጋ ሊያስከትሉ የሚችሉ እቃዎችን የጫነ መኪና የተከለከለ ነው። ይህ ምልክት የሚያሳየው ማንኛውም አደጋ ሊያስከትሉ የሚችሉ እቃዎችን የጫነ ተሽከርካሪ የተከለከለ እንደሆነ ነው። ኖ ፔደስትሪያን ለእግረኛ የተከለከለ። ይህ ምልክት እግረኛ መንገዱን ማቋረጥ እንደማይችሉና የተከለከለ እንደሆነ ያሳየናል። ኖ ሳይክሊስት ለሳይክሊስት የተከለከለ ነው። ይህ ምልክት ሳይክሊስት በዚህ መንገድ ማቋረጥ የሚከለክል ነው። ኖ ሆር ክላክስ ማድረግ ክልክል ነው። ይህ ምልክት ክላክስ መጠቀም ወይም ማድረግ የሚከለክል ነው። በብዛት በትምህርት ቤት፣ መኖሪያ ቤት፣ ሆስፒታል፣ አምልኮ ቦታ ላይ ይገኛል። ፕራዮሪቲ ቱ ኦንካሚንግ ትራፊክ ከፊት ለሚመጣ መኪና ቅድሚያ ሰጥ። ይህ ምልክት ማለት ግዴታ ከፊት ለሚመጣው መኪና ቅድሚያ እንድንሰጥ የሚያዘን ነው። በዚህ ምልክት ጥቁር ቀስት የሚያመለክተው ከፊት የሚመጣውን መኪና ሲሆን ቀዩ ደግሞ የእኛን መኪና ያሳያል። ማክሲማም ስፒድ 80 ኪሎ ሜትር ፐር አውር ከፍተኛው የፍጥነት መጠን 80 ኪሎ ሜትር ፐር አውር። ይህ ምልክት የሚያሳየው በዚህ መንገድ ላይ በሰዓት 80 ኪሎ ሜትር በላይ ፍጥነት መጓዝ ክልክል መሆኑን ነው። ማክሲማም ሀይት ሊሚት ከፍተኛ የቁመት መጠን። ይህ ምልክት ከዚህ ቁመት ወይም ደግሞ በምልክቱ ላይ ከተጠቀሰው ቁመት በላይ የሆነ ተሽከርካሪ ማለፍ የተከለከለ መሆኑን ነው። ማክሲማም ዊድስ ሊሚት ወይም የስፋት መጠን፣ በምስሉ ላይ ከተጠቀሰው ስፋት በላይ የሆነ ተሽከርካሪ ማለፍ የተከለከለ ነው። ማክሲማም ዌይት ወይም ትልቁ የክብደት መጠን፣ በምስሉ ላይ ከተጠቀሰው ክብደት በላይ የሆነ ተሽከርካሪ ማለፍ የተከለከለ ነው። ኳሊፊኬሽን ፕሌት ወይም በሰሌዳ አይነት የሚከለክል ምልክት። ይህ ምልክት ሁሌም ከሌላ ምልክት ጋር ተያይዞ ነው የሚቀመጠው ማለፍ የማይችሉ የሰሌዳ አይነት እዛ ላይ ወይም በቦክስ ምልክቱ ላይ ይጠቀሳል። አሁን ወደ አራተኛው የሚቆጣጠሩ የምልክት አይነቶች የፓርኪንግ ቁጥጥር ምልክት አይነትን እናያለን። ይህ ምልክት የት ፓርክ ማድረግ እንዳለብን ወይም እንደማንችል መቼና በምን ሰዓት እንደሚፈቀድና እንደማይፈቀድ የሚያሳየን የምልክት አይነት ነው። ፔይድ ፓርኪንግ ሳይን የክፍያ ፓርኪንግ ምልክት። ይህ ምልክት የሚያሳየው የሚከፈል የፓርኪንግ ቦታ ነው። በተጨማሪም የሰዓት ገደብ ተገልጿል። ፓርኪንግ ሳይን ዊዝ ታይም ሪስትሪክሽን የፓርኪንግ ምልክት በሰዓት ገደብ ያለበት። ማንኛውም አሽከርካሪ ይህ ምልክት ባለበት ሳይከፍል ፓርክ ማድረግ አይችልም። ይህ ምልክት የሚያሳየው የፓርኪንግ ቦታው የሰዓት ገደብ እንዳለው ነው። ፓርኪንግ ፎር ፒፕል ኦፍ ዲተርሚኔሽን፣ ለአካል ጉዳተኛ ብቻ የተፈቀደ ፓርኪንግ። ይህ ምልክት የሚያሳየው የፓርኪንግ ቦታው የተፈቀደው ለአካል ጉዳተኛ አሽከርካሪዎች ወይም ለነሱ መኪና ብቻ እንደሆነ ነው። ሜትር ፓርኪንግ ፔይ አት ሜትር፣ ይህ የሚያሳየው የሚከፈል የፓርኪንግ ቦታ እንደሆነና አቅጣጫው ደግሞ የሚያሳየን ቅርብ ያለ የመክፈያ ማሽንን ነው። ታክሲ ኦንሊ ለታክሲ ብቻ፣ ይህ ምልክት የሚያሳየው የፓርኪንግ ቦታ የተፈቀደው ለታክሲ ብቻ መሆኑን ነው። በብዛት በሆቴሎች፣ ኤርፖርት ሞልና ሜትሮ ስቴሽን ላይ ይገኛል። ኤሪያ አር ሪዘርቭድ ፎር ባስ ስቶፕስ፣ ለባስ መቆሚያ ብቻ የተፈቀደ። ይህ ምልክት የሚያሳየው ቦታው ለፐብሊክ ትራንስፖርት ባስ ብቻ መቆሚያ የሚያገለግል መሆኑን ነው። ሎዲንግ ን አን ሎዲንግ ኦንሊ፣ ለመጫንና ለማውረድ ብቻ የተፈቀደ። ይህ ምልክት የሚያሳየው ቦታው ለመጫን እና ለማውረድ ብቻ የሚያገለግል መሆኑን ነው። ኮሜርሻል ቨክል ሎዲንግ ኤን አንሎዲንግ ኦንሊ። ይህ ምልክት የሚያሳየን የሚከፈል የፓርኪንግ ቦታ ለንግድ መኪኖች ለማውረድ እና ለመጫን ብቻ የተፈቀደ እንደሆነ ነው። ኖ ስቶፒንግ ማቆም የተከለከለ ነው። ይህ ምልክት የሚያሳየው በዚህ ቦታ ላይ ማቆም ወይም ፓርክ ማድረግ የተከለከለ ነው። ኖ ስቶፒንግ ዊዝ ታይም በተገለጸው ሰዓት ማቆም ክልክል ነው። በዚህ ቦታ ላይ በተገለጸው ሰዓት ላይ ማቆም የተከለከለ ነው። ኖ ዌቲንግ አቁሞ መጠበቅ የተከለከለ ነው። በዚህ ቦታ ላይ መኪና አቁሞ መጠበቅ ክልክል ነው። የተፈቀደው ፒክ እና ድሮፕ ለማድረግ ብቻ ነው። አሁን ደግሞ አምስተኛውና የመጨረሻው የሆነው የሚቆጣጠሩ የምልክት አይነቶችን እናያለን። ፍሪዌይ ኮንትሮል ሳይን የፍጥነት መንገድ ቁጥጥር ምልክት። ይህ ምልክት የሚጠቅመው የትኛው መንገድ ፍሪዌይ ወይም የፍጥነት መንገድ እንደሆነ ለመለየት የሚያስችለን የምልክት አይነት ነው። ፍሪዌይ ቢግንስ የፍጥነት መንገድ መጀመሪያ። ይህ ምልክት የሚያሳየን የፍጥነት መንገድ መጀመሪያ ወይም እንደጀመረ ነው። አሽከርካሪው የፍጥነት መንገድ በሚያዘው ፍጥነትና ሕግ ማሽከርከር አለበት። ለምሳሌ እዚህ መንገድ ላይ ከገባን በኋላ ትንሹ ወይም ዝቅተኛው የፍጥነት መጠን 60 ኪሎ ሜትር ፐር ሃውር ነው። ፍሪዌይ ኢንድ፣ የፍጥነት መንገድ ማለቂያ። ይህ ምልክት የሚያሳየን የፍጥነት መንገዱ ማለቁንና ሁሉም የፍጥነት መንገድ ላይ የነበሩ ሕጎች ቀርተው ቀጥሎ የምናገኘውን መንገድ ህግ ጠብቀን መጓዝ ይኖርብናል። በቀጣይ ቪዲዮ የመንገድ ምልክት አይነት የሆነውን የዋርኒንግ ምልክት ወይም ደግሞ የሚያስጠነቅቁ የምልክት አይነቶችን እናያለን። በዚህ ቪዲዮ የሬጉሌተሪ ሳይንን አይተናል፣ ወይም ደግሞ የሚቆጣጠሩ የምልክት አይነቶችን አይተናል። ቀጥሎ ደግሞ የዋርኒንግ ምልክቶችን በቀጣይ ቪዲዮ የምንለቅ ይሆናል። እናመሰግናለን።